ኢትዮጵያ እንደ ሀገር የተለያዩ ተግባራትን ስታከናወን በተለይ ትላላቅ የሚባሉ ግዙፍ ፕሮጀክቶችን ን ወደ ማድረግ ደረጃ ላይ ስትሸጋገር በርካታ ጫናዎችና ጣልቃ ገብነቶች ይስተዋላሉ። ታዲያ እነዚህ ምንጫቸው ምንድን ነው የሚለውን ማየት ግድ ይላል። በዋናነት ያላትን የኢኮኖሚ አቅም እንዳታሳድግና ይህ አቅማ ደግሞ የበለጠ እንዲቀጭድ ለማድረግ ከዛም ባለፈ ደግሞ በጂኦፖለቲካ ባለው ሀያልነቷ ወይም እድገቷ ላይ ደግሞ የበለጠ ጫና ለማሳደርና ያላትን ቀጠናዊ ጂኦፖለቲካዊ የበላይነት እንዳታሳድግ ለማድረግ በርካቶች ጣልቃ ሲገቡና ጫናዎችን በተለያየ መንገድ ሲያሳድሩ ይስተዋላል። ደግሞ በሀገር ውስጥና በውጭ ያሉ የተለያዩ ተዋናዮችን ሲጠቀሙ እናስተውላለን። አሁን ላይ ደግሞ ይህንን ጫና በመቀልበስ ታላቁ የኢትዮጵያ ሕዳሴ ግድብን እውን አድርጋለች። ሌሎች ፕሮጀክቶችን ደግሞ ይፋ እያደረገች ነው የሚገኘው። ስለዚህ እነዚህ ፕሮጀክቶችን እውን ለማድረግ ደግሞ ኢትዮጵያውያን አሁንም እነዚህ የሚመጡ የውጭና የሀገር ውስጥ ጣልቃ ገብነቶችንና ጫናዎችን ተቃቁሞ እውን ማድረግ ይገባቸዋል። ይህንን ለማድረግ ደግሞ ውስጥ አንድነትን ማጠናቀር የበለጠ መደመርና አንድ መሆን ግድ የሚለው ሰዓት ላይ ደርሷልና የዛሬው የአዲስ ቀን መሰናዷችን ትኩረት ነበረ። ይህ ጉዳይ በተለያዩ የማህበራዊ ሚዲያ አማራጮቻችን በዶርት ስትሪም በተለያየ መንገድ ይቀርባል። እንተከታተሉት ጋበዝ ናቸው።